ነቀጣ ነው፣ ሌላ ንቀጥ ማለት ነው። ምንድን ነው የምታወራኝ አንተ? ምንድን ነው የምታወራው? በቃ እኔ በዚህ ልትገዛኝ ነው አንተ? እኔ በዚህ ነው እንዴ የምትገዛኝ? ልትገዛኝ ነው ወይ እንጂ ምንድን ነው እንጂ ምን እንደሆነ ነው፣ ካሳ ምናምን ልትል አይደለም

ጭግጭጉ ለሌላ ጊዜ እንተውና አሁን ግን ደስ እንዲልሽ ነው የምፈልገው። ዛሬ የሆነ ለየት ያለቀን ነው ከአንቺ ጋር ማሳለፍ የምፈልገው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ከእኛ ጋር ሰላም ሁሉ መልካም ነው። ዛሬ እንግዲህ ብቻዬን መጥቻለሁኝ። ብቻዬን የመጣሁበት ምክንያት ደግሞ ሰአዲን ሰርፕራይዝ ላደረጋት ነው። ሰርፕራይዝ ስላችሁ ያው እንግዲህ ያው የተፈጠረው ነገር የሰሞኑ ነገር ታውቃላችሁ። ዛሬ የሆነ በጣም በጣም ውድ የሆነ ስጦታ ይዤላት መጥቻለሁኝ ያለውበትን እሷ ክላስ ሳይሆን ሌላ ክላስ ነው። ጠራት አለሁኝ እንግዲህ ያው መካስ ግዴታ ነው። ብዙዎቻችሁም እንግዲህ ያው ሴት ልጅ እንደዚህ ሌላ ወንድ ሌላ ሲደረበባት፣ ወይ ደግሞ ሌላ ወንድ ልጅ ሌላ ሲያገባባት ያው የምትጠይቀው ካሳ ነው። እኔ እንግዲህ ክሻት አለሁ እንሻላ በቻልኩት አቅም ሰርፕራይዝ አደርጋት አለሁኝ። አብራችሁን ቆዩ። ደግሞ የኛን ቪዲዮ ለምድሮ ላይክ ማታደርጉት መጀመሪያ ላይክ አድርጉና ከዚያ ኮሜንት ላይ የምትፈልጉትን ሀሳብ ወይ ደግሞ ያልተመቻ ወይ ደግሞ የምትሰጡኝ ሀሳብ ካለ አስቀምጦልኝ መጀመሪያ ግን ላይክ አድርጉ። ላይክ 20 ሺህ ሰው አይቶት አንድ ሺህ ሰው እንኳን ላይክ አድርግም። ለምን እንደሆነ አላውቅም። እስኪ ብታበረታቱን። እንዳለ የሚገርማችሁ ነገር አብዛኛው የኛ ተከታይ ከመቶ 65 ፐርሰንት ምናምን ፊሜል ናቸው፣ ሴቶች ናቸውና ሴቶች አይመቻችሁም እንደዚህ ነገር? ለምንድን ነው ላይክ ማታደርጉት? ወንድ ልጅ ሁለተኛ ሲያገባ አይመቻችሁም ወይስ ምንድነው? ወይስ ሶስተኛ ሳገባ ነው እንደምታበረታቱ? እስኪ ቪዲዮ ላይክ አድርጉት፣ ለሞራሌ። በዚህ ዘመን በዚህ በኑሮ ውድነት በዚህ ጊዜ ሁለተኛው ሚስት ማግባት ማለት በጣም ከባድ ነገር ነው እንደምታውቁት። ያው እኔ ስለሆንኩ ነው እኔ ያደረኩት። ለማንኛውም ሳሪ ሰርፕራይዝ አደረጋት አለው። የቀልድ ቀልድ ነው። ከዚህ በኋላ ያለው ቪዲዮ ግን እስከ መጨረሻው ተመልከቱ። እጠራታለሁ፣ ይጠብቁ። እየመጣች ነው፣ እንግዲህ ጠብቁ። ምንድነውድንቀት መቼም ለነገር እየመሰለሽ ነው ማቶሮ የምትመጭ። እንደዚህ ፈጣሪዬ ካፌ እንኳን ሳልጨርስ። ለማንኛውም ዛሬ ዛሬ ማለት ነው ምን እንደምፈልግ ታውቂያለሽ? ዛሬ የሆነ በፊት አንቺ የነበረውን ደስታ ነው ደግሜ ማየት ነው የምፈልገው ስንትሆን ነገር እስኪ ከዚህ ከሀዘን ካለሽበት ዲፕሬሽን ምናምን ውጪ። እስኪ ዱንያ እኮ አይሞላ ሞላ ዱንያ እኮ አይሞላ። ማንም ሰው እኮ ደስተኛ ብቻ ወይ ደግሞ ሀዘን ብቻ፣ ዛሬ ያዝነው ነገር ይደሰታል፣ ዛሬ ተደስተው ነገ ያዝናል። ስለዚህ እንቺ ደሞ እንቺ ቀላል ነገር እንደ ትልቅ ነገር ቆጥረሽ እንደዚህ ባታማርሪ ደስ አይል አይሻል አሁንም ሌላ እዛ መልሰህ ወሬ ውስጥ አጥተተኛ የፈለክበትን ጉዳይ ነገር። አንቺ መጀመሪያ ኮ የነበረኝ ሐሳብ ያስረሳሽ አንቺ ጥሩ ነገር ምን ለማንኛውም እንግዲህ ሁሉ ነገር ነው። እንደዚህ አልመሰለኝም የሆነ ነገር ሳደርግ እንደዚህ የሚፈጠረው ወይ ደግሞ እንደዚህ የምትሆኝ አልመሰለኝም። ቢሆንም ግን የሆነ ስጦታ አዘጋጅቼልሻለሁ። በስጦታው እንደምትደሰሺ ወይ ደስ እንደሚልሽ ተስፋ አደርጋለሁ። እኮ የሆነ ስጦታ ልሰጥሽ ነው። መቼ ነው ምንድን ነው ክብር ምን አገናኘው? ለማንኛውም እያልሽ ጭግጭጉን ሌላ ጊዜ እንተውና፣ አሁን ግን ደስ እንዲልሽ ነው የምፈልገው። ዛሬ የሆነ ለየት ያለ ቀን ነው፣ ከአንቺ ጋር ማሳለፍ የምፈልገው አ አድከመኝ የጠራኝ ጉዳይ ቶሎ

ወንድ ልጅ ሴት ልጅ ያለ ወርቅ የምታረግ ነው እኮ ምን ምን ያረግብኛ ደኒ ምን ያረግልኝ ነው እኮ ምንም በማስመርከት ነው የሰጠኝ የአንገት ነው አልኩሽ እኮ ለምንድን ነው ግን እንደዚህ የምትሆኝ ፍቅራችንን ማደስ አለብን በነገራችን ላይ በጣም በቀን ይቀጥላል ደግሞ በነገራችን ላይ ብቻ አይደለም እንጂ ምን ትችልስ እንጂ ወቅት ምንድነው? እንጂ እኔ ምን እንደሆነ ነው ይሄን የሰጠኝ ካሳ ምናምን አይደለም። እቺ ይሄ አንተ አስር ገዛላለሁ ከፈለግ አንተ የሰበርከውን ልብህ የሚያድን ይመስላል። የሰበርከውን ልብህ የሚያድን ነው።

እንደምታውቃቸው ሴቶች ከካሳ ተቀብዬ እኔ አንተን ይቅርታ ብዬ የማልፈው ይመስላል። እንደዛ ነው የምታስበው? ይሄ እኮ ንቀት ነው ሌላ ንቀት ማለት ነው። ካልቀጠ ምንድን ነው የምታወራኝ አንተ? ምንድን ነው የምታወራው? በቃ በዚህ ልትገዛ ነው አንተ? እሺ። እንዴ ስጥ ለምትሰጠው ሰው አንተ በገዛ ወርቅህ በቃ ሰዓት በቃ ሸወድከኝ። መስራት ነው እንደ ስታየኝ እንዳታረግ፣ እኔ ላይ እኔ ላይ እንዳታረግ

ጨራሽ ይያን ነው፣ ሌላ ታሪክ እያመጣ ነው። ምን አስተሳሰብ ነው ያለ? በቃ ወርቀ ካሳ እንደዚህ አይነት ምክሬ ምከራው። ወይ ቢጃማ ወርቄ ቢጃማ ይገዛል። በቃ ሴት ተሸወደች፣ በቃ ኖራለች። እኔ እንደዛ አልቀበልህም። በደው መሳሳ ደርሶ ነው ታደርሳ ሂድ ሂድ ሂድ። የምንም ስጦታ አይደለም። እኔ በዚህ አገዛኝም። እኔ በዚህ የምሸጥ አይደለሁም። እኔ ገንዘብ አይደለም፣ ገንዘብ እኔ የራስህ ጉዳይ ነው። አንተ ነው ማን ሄድም በሽተኛ አታምጪው እንግዲህ፣ ምን በሽተኛ ነው? ድሮም እንኳን ወሬኛው ባይ ተካሚ እንደዚህ አይነት ነገር ለኔ እንዳሰጠኝ በሽተኛ ታዲያ ቻረለ ቤተሰብ እንደዚህ ነው። ሴቶች እንደዚህ ነው። ሲጠግቡኝ አሁን ይሄንን ትጋብን ብዬ ነው የምወስደው። ምንም ይሄ ምክንያት የሌለው ወይ ደግሞ ትርጉም የሌለው ነገር ነው።